የማን ሽምግልና ነው? እስከ ዛሬ ድረስ ብዙ ነገሮችን አሳልፈናል። የተጣላንባቸው ነገሮች ብዙ ነገር ቢሆኑ ግን ደግሞ እንደ ድንገት ይሄን ሽምግልና ሲመጣ አንተ እንድትኖርልኝ እፈልጋለሁ። ጓደኛዬ ረጅም ዓመት አብረን አሳልፈናል። ስለዚህ ላገባ ነው።

ሙሽር ከዘሩ ቆንጆ ነው ብዬ እመላለሁ። ሙሽር ከዘሯም ቆንጆ ነው ናት። እሺ ሰላም እንዴናችሁ? የጽጌ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። እንግዲህ ዛሬ የሽምግልና ቀን ዋዜማ ነው። በጣም ደስ ብሎኛል። በጣም በጣም በጣም በጣም ደስ ብሎኛል። እውነት ለመናገር ማለት ነው በጣም ከምላችሁ በላይ በጣም ደስ ብሎኛል። እንግዲህ ድንገቴ ነገር ተፈጥሮ ለእናንተ ማጋራት ስላለብኝ ነው ዛሬ የመጣሁት ማለት ነው። እና ቤተሰቦቼ ዛሬን የዋገኘት ነገር በጣም ደስተኛ እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬ ከጓደኞቼ ጋር ያለሁት የሽምግልና የቀን ዋዜማ እና እያስተካከልን ነበር ቤት ምናምን እና ቤተሰቦቼ ለእኔ ሳይነግሩኝ የሽምግልናውን ጣጣ ጨርሰውታል እና በጣም ነው ደስ ያለኝ ማግባት በጣም በምፈልግበት ሰዓት ነው ባሌ መጣልኝ ማለት ነው እና በጣም ደስ ብሎኛል የእኔን ደስታ ለማየት የምትፈልጉ ሰዎች የዛሬ ቀን ለእኔ በጣም ልዩ ቀን ነው እንኳን ደስ አለሽ እንደምትሉኝ ተስፋ አደርጋለሁ እና በጣም ነው የምወዳችሁ እና በደስታዬም እንደምትደሰቱ አውቃለሁኝ እና ተስፋም አደርጋለሁ እና እውነት ለመናገር ትንሽ እንደዚህ አይነት ነገር ማውራት ያሳፍራል፣ እና አውሩልኝ ሲሆን በጣም ሸቢያዝኝ። በመጀመሪያ እንኳን ደስ ያለሽ በጣም ደስ ብሎኛል። ለአንቺ ደስታሽን ማየታችን ነው ለእኛ ትልቅ ነገር። እና ከዚህ ቤት አንድ ሰው ሊወጣ ነው አግብታ እኔ በቃ እንደ ቤተሰብ እየተሻ ያኝን ብቻዬን ያርግልኝ ከሰጣሚ እና በጣም ደስ ይላል፣ ግን ማን እንደሆነ ማወቅ ፈለኩኝ። ቤተሰብ ባለው ቤተሰብ ደግሞ አይሳሳትም። ቤተሰብ የመረጠልኝ ደግሞ ማግባት ይሻለኛል ብዬ ነው። እኔ ዛሬ ተዘጋጅቼ ቁጭ አልኩት፣ ግን በጣም ነገ ብናየው ደስ ይለኛል። እና እንዴት ነው ግን ፕሮግራሙ? እሱ ድንገት ስለሆነ ሁሉም ነገር ደስ ይላል እኮ እንደዚህ አይነት ነገር ማየት በጣም ነው ደስ የሚለው። እኛ ደግሞ በቃ ሁሌ የምንፈልገው ነገር ነው፣ ከመሀላችን አንድ ሰው አግብቶ እንደዚህ አይነት ነገሮችን ማየት እንፈልግ ነበር። እና ቅርብ ጊዜ መሆኑ ምናምን በጣም ነው ደስ የሚለው። እኔ ላንቺ በጣም ደስ ብሎናል። እንዳልሽውም ደግሞ ያው ቤተሰብ አይሳሳትም። ቤተሰብ የወደደው ነገር ደስ ይላል በጣም እና ጥሩ አስተዋይ ጥሩ ባል እንዲሆንሽ እንግዲህ እንፈልጋለን። ደስተኛ እንደሚያደርግሽ ተስፋ እናደርጋለን። እንግዲህ እኔ እንጃ ነገ ደግሞ የሆነውን ማለት ያለውን ድባብ ምናምን እስክናየው በጣም ቸኩለናል። በጣም

እሱማ እኛም እኮ እንድታገቢ እንፈልጋለን፣ ግን ርሽማ እንደሄደ ሁላችን እናውቃለን። ይህ ነገር አሁን እኮ ማለት ነው ነገሩ ድንገት ስለሆነ ነው እንጂ ሁላችንም እኮ ወደዛ ፈልገው ነገር ነው። እንደ ደስ የሚል ነገር እኮ ነው ሽምግልና ምናምን ሆኖ እና ደግሞ ከመሀላችን አንዳችን ሆኖ ደግሞ ማየት እንፈልግ ነበር። ሲቀጥል ደግሞ ወግ ማድረግ ነው በቤተሰብ እራሱ መምጣቱ ምናምን ወግ ማድረግ ማሳየት ነው እሱ ነው ደስ ያለኝ ደስ ይላል እነ ስንት ደስ ይላቸዋል በጣም አዎ እና ደግሞ የዩቲዩብ ቤተሰቦች እንዲያቁልኝ ስለምፈልግ ነው ዛሬ እንደዚህ ሆኜ መጣሁት ማለት ነው። በእርግጠኝነት በጣም ተወዱልኛላችሁ ያላችሁ ብዬ አስባለሁ። እንግዲህ ሶሻል ሚዲያ ላይ ረጅም ዓመት እንደመቆየቴ እና እድገቴን ውልደቴ ብቻ ላይ የቀራችሁ እንጂ እድገቴን ታቆታላችሁ። አብረን ነው ረጅም ጊዜ ቆየ ነው ሰው በጓደኝነት የሚያሳልፍ ነው ነገር ታውቃላችሁ ከነሱ ጋር እና ደግሞ ሁላችሁም ከድሮ ጀምሮ አብራችሁ የነበራችሁ ቤተሰቦቼ ትኖራላችሁ እና ደግሞ የኔን ደግሞ እዚህ ጋር መድረስ የምትፈልጉ ብዙ ሰዎች ትኖራላችሁ እና ለእናንተ ሪስፔክት በማድረግ በጣም ስለምወዳችሁ ስለማከብራችሁ ነው ይሄንን ቪዲዮ የሰራሁት ማለት ነው። ያው እንግዲህ ብዙ መዘጋጀቶች ይኖርብናል ከዚህም በኋላ ምክንያቱም ፕሮግራሜ ነገ ስለሆነ ነገ ስለሆነ ብዙ መዘጋጀት ይጠበቅብናል ማለት ነው። ወር ወሩ የሰርግ ፕሮግራም ነው የሚኖሩ ኦፍኮርስ። እንዴ ስዘጋጅ ቤሎ ስመርጥ ምናምን እንግዲህ አብራችሁ እንታ ያላችሁ እንግዲህ ሰርጌ ለማየት እኔ ራሱ በጣም ጓጉቻለሁ እና ቤሎ ለመልበስ በጣም ጓጉቻለሁ ነው በመናገር እና ደግሞ አንድ ነገር ልንገራችሁ። ያው ታቆታላችሁ ሽምግልና ፕሮግራም ላይ ማታ ጓደኞች ትኖራላችሁ። ለሁሉም ሰው አብሮ አደጎች ምናምን ምናምን ይኖራሉ፣ ጓደኞች ሁሉም ስለሚመጡ ዳኒም ሽምግልና ላይ እንዲገኝ ይፈልጋሉ። እንዴ አሁን ነግረሽ ሆኖ እየመጣው ያለ እየመጣው ነው ብሎሻል። አንቺ ግን ነግረሽ ሆኖ ሰርፕራይዝ ሊያደርግ ይፈልጋል። ነግረሽ ሽምግልና መሆኑ እሱ ነዋ። ሳይሆን ቤትና ብዬዋለሁ። ሚጣ በኋላ የሽምግልና የፕሮግራም ነገር ስለሆነ ብትገኝ ደስ ይለኛል። ምክንያቱም የልጅነት ነ ጓደኛ አይነክ ወግ ማድረግም ማየት አለብክ ምናም ምናም ብዬ ነግረዋለሁ። አንቺ ታቀድስ ግን ባይመጣ ጥሩ ነው። በሰላም ቢሆን ጥሩ ነው እና በሰላም ቢመጣ ምን ችግር አለ? አሁን እኮ ነገሩን ሁሉን ተወውና፣ ዳንሽን ግለናዬ ላይ ይገኝ እኮ። የደስታሽ ቀን መገኘቱማ ግድ ነው። ግን በቃ በነዚህ አይነት መልክ ባይሆን ባይጠራ። ምን ችግር አለው? በሰላም ምናምን እኮ እሱማ ወግ ማድረጉ እኮ ማለቱ አሪፍ ነው ስልሽ፣ ደስታሽን ቀን መካፈሉ ምናምን አንቺና እሱ እኮ ማለት ነው፣ በጣም ብዙ ነገሮችን አሳልፋችኋል ሰልፈቃል ስልሽ። ፀብ ሊኖር ይችላል፣ ከዛ ደግሞ አብራችሁ ትሆናላችሁ። ደስታን ሊኖር ይችላል፣ ሀዘን ሊሆን ይችላል። በጣም ብዙ ነገሮችን አሳልፋችኋል ሰልፋችኋል። ከዛ ደግሞ አንቺ በምትደሰችበት ጊዜ እሱ እዚህ መኖሩ የሚያስጠላ የሚያስከፋ ነገር አይደለም። እሱም ደግሞ የሆነ ደስታው ኖሮ አንቺ እዛ ቦታ ላይ ብትገኝ የሚያስከፋ ነገር አይደለም። ግን አሁን ካላችሁበት ነገር አንጻር ምናምን እኔ እንጃ የሆነ ነገር ቢኖር እንደውም ቢመጣ አሪፍ አይደለ? እኔ እንደዛ ብዬሽ ነው የማስበው፣ አይደለ? ቢመጣና ስኬቴን ቢያይ ማግባቴን ቢያይ ምናምን ደስ ይለኛል እንደው

ሰው ብዙ ነገሮችን አሳልፈናል። የተጣላንባቸው ነገሮች ብዙ ነገር ቢሆኑ ግን ደግሞ እንደ ድንገት ይሄን ሽምግልና ሲመጣ አንተ እንድትኖርልኝ ፈልጋለሁ። ጓደኛ ረጅም ዓመት አብረን አሳልፈናል። ስለዚህ ላገባ ነው

ስም ነው ነው። ከዚህ በኋላ ቀልድ አልፈልግም። እና ነገ ሽምግልናው ስለሆነ ማታ ሁሉም ጓደኞች ይኖራሉ፣ በቪዲዮ የምታዩ ሰዎች ልትኖር አብሮ አደጎች ምናምን መታችሁ የሽምግልና ፕሮግራሜን እንድታደምቁልኝ በአክብሮት ነው።

ቁጭ ብለን እናውራ እኔና ተስደ ለደጋግ ማይ ቁጭ ብለን የምናወራው ዛሬ ሽምግልና ነው። እንደ ያረፈና ስፈታ በላ ለሚያየውም ለባሌም ለቤተሰቦቼም ጥሩ አይደለም ነው። ይኸው ነው። እናቴም አባቴም በጣም ደስ ብሏቸዋል። በዚህ ታይም ደግሞ ላገባ ስለሆነ እኔም ደስ ብሎኛል። በጣም ስሚኝ፣ እስካሁን ታግሼሻለሁ። ገባሽ አይደል? አሁን እያወራሽ እያለሽ እየታገሱሽ ነው

ሳፍነ እ አንድ በ እን እና ተረጋግታችሁ አሉ ኮ ይህንን ነገር ብቻ አይደለም ማየት ያለባችሁ ፋሚሊ አለ ኮ ፕሮግራም ነው። ስለዚህ ቀስ ብላችሁ አሉ በእናንተ ብቻ የሚያልቅ ነገር አይደለም። ነገሮችን ቁጭ ማለት አይጠበቅብን፣ ምንናት ማለት እንችላለን። ይ አንቺ እራስሽ ምንም ፕሮግራም የለም መስሚ

ከዛም በፊትኛው የእራት ፕሮግራም ስለሆነ የምናዘጋጀው ከዛም በፊትኛው በልተህ እንጠብቅሃለን። እየበላ እንጠብቃለን ፕሮግራሜ ላይ

ስሚኝ እኔ በህይወት እያለሁ አንቺ ሌላ ሰው አታገቢ። ስሚ አታገቢ፣ ያልሽ፣ አዳምጪኝ፣ አታገቢ፣ አታገቢ። ጭራሽ በሩን ቆልፈል ታግተኝ። ከዛ መውጣታችንም ፅጌ ሄደ። ከዛ ማግባታችንም ሽማግሌዎቹ ደርም ሰውም ይገባሉ። ይህን ደርም ሰው ይገቡ ይችላሉ። አንዳንጋ ማግባት ደግሞ እሱ ይሻለኛል። አንዳንድ አላለ ማግባት አይደለም ሌላ ሰው አገባው።

በቃ እዚህ ጋር ነው የማወራው። እኔ ደግሞ በቃ ፕሮግራሜ ነው። ፕሮግራሜን አታበላሽም አንቺ። ማንንም አታገቢውም። አልሰመኝም። ማንንም አግባታችም። ማንንም አንተ እንደዚህ ያደረግህ ከእዛ አንተ ላገባ መብትዬ ነው። ላገባ ነው፣ መብትዬ ነው። ፕሮግራም ላይ

ይቅርታ አረበሽኳችሁ እና ቤተሰቦች፣ እንግዲህ ፕሮግራሙ ይሄን ይመስላል። ማለት እንዲደበር ያደረገው ያው ዳኒ ነው። ሁልጊዜ ታሪ ከመጣ ደግሞ እንደዚ አይነት ነገሮች የተለመዱ ናቸው። እኔ ማለት ለምጄዋለሁ ይሄን ነገር። ገብቷቸዋል አለ። ግን ደግሞ ያው እንግዲህ ዛሬ ደግሞ መብራት ጠፍቶ በጣም ደግሞ የበለጠ አስደበረን። ተርከዚህ ከዚህ በኋላ እንዲዘጋጁ አደርጋለሁ። እውነት ፕሮግራም ላይ መብራት ሲጠፋ በጣም ነው የሚደብረው። እና ኔክስት ቪዲዮ እንግዲህ የሚሆነው የሽምግልና ፕሮግራም እናንተ ተዘጋጁ በደንብ ቤተሰቦች፣ በደንብ ተዘጋጁ። ቪዲዮ እንግዲህ አሪፍ ቪዲዮ እንሰራላችኋለሁ ማለት ነው። በጣም በጣም በጣም በጣም ደስ ብሎኛል በጣም እና ኔክስት ቪዲዮ ላይ እንገናኛለን። ባይ ጋይስ። እናንተስ ደስ አላላችሁ? ይዘጋና ቪ ስጨርስ ምንድን ነው ማለት ምን ቪዲዮ ይዘጋና የምናደርገው እናድርግ። እዚ ጫጫታ ስንፈጥረው እራሱ ቤተሰብ ሌላ ነገር ነው የሚለው ችግር የለውም።